ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው? ወይም እኔ ጋር እግዚአብሔር ይመስገን ሁሉ ድንቅ ነው። ታዲያ ሁልጊዜ እንደምመርቃችሁ ፈጣሪ እናንተ ቤት የሚያበዛው ነገር ካለ ወገኖች፣ ገንዘብ ወይም ደግሞ የምትፈልጉት ያ ስታለግሽ የጠየቅሽውን ነገር ሳይሆን ልብ ውስጥ ልብሽ ውስጥ ያለውን ምስጋና ይሆን። ምክንያቱም ምስጋና ወገኖች፣ ትንሽን ነገር ወደ ትልቅ ነገር በዚህ በማይሞላ ህይወት ውስጥ ምንም ነገር ብታገኙ ነገ ሌላ ነገር ለማግኘት በምትሮጡበት አለም ውስጥ ተረጋግታችሁ የተቀመጡበትን ጸጋ ከአምላክ ዘንድ ይሰጣችኋልና፣ በዚህ ይባርካችሁ። አቦ እኔ ለራሴ አሜን ብያለሁ። አትሌት ቀነኒሳ በቀለ ሲናገር ደሃ አገር ላይ የሚኖርም ሀብታም ደሃ ነው ብሎ ነበር። ምክንያቱም ዳቦ አቶ ሙርሙር እያደረገው ያለውን ሰው ላምበርጊኒና ቡጋቲ አለኝ ብለህ ሞቲቬት ልታደርገው አትችልም። በፍጹም ያውም አምላክን እያመሰገግ ይውላችሁ። አምላክ እየተመሰገነ አለኝ የሚባሉ ነገሮች እታች ያሉ አምላክን ሲክ እያደረጉ አንተ የጠየቅ ከሆነ አይደለም ጥንት ይሄ ነገር ጠይቀው ያላገኙ ሰዎችን በራሳቸውም በአምላካቸውም ላይ ተስፋ እንዲቆርጡ ዳቢሎስ የሚጠቀምበት ምናልባት ብዙዎቻችን የማናስተውለው የሳንቲቡ ሌላኛው ገጽታ ነው። ታዲያ ከሰሞኑ አንድ ናሽናል ቴሌቪዥን ናሽናል ቴሌቪዥን ነው የሚባለው ብቻ ያው ኢቢኤስ የሚባለው ቴሌቪዥን ላይ የሚተላለፍ ሾ አለ ታውቃላችሁ። ሰይፉ የሚባለው ወንድም ማለት ነው ወርሶዬ እና ምንድን ነው አንድ እንግዳ ይጋብዛል ማለት ነው። ያ እንግዳ ደግሞ ውጭ ሀገር የሚኖር ዱባይ አካባቢ የሚኖር በሚሰራው ስራ በጣም ስኬታማ የሆነ ጉድ ፎር ሂም ብዙ ንብረቶች አሉት የ29 ዓመት ወጣት እንግዲህ ፏ ብሎ ይመጣሉ። አሁን ጫማ ስንት ነው? እዚህ ጋር ባላወራው ይሻላል። ምክንያቱም እኔ ራሴ ነኝ ምዘርፍ ይሄን ጫማ ኦንላይን የገዛኸው ይሄን ጫማ ኦንላይን ላይ ነው የገዛሁት ፋር ፌሽ ላይ ግን ዋንጠራ ነው መኪና ነው መቶ ድራም አካባቢ ነው አጠቃላይ እዚህ ጋር ፊትለፊት የምናየው ነገር እኮ ራሱ አንድ ቤት ነው አንድ አንድ በጣም አስደናቂ ንግግር ተናገረ አሜሪካዊው ጸሐፊ ጎር ቪዳል የሚባለው ማለት ነው። ኤቭሪ ታይም የፍሬንድ ሰክሲድ አለ አይዳ የሊትል ወይም ደግሞ የሆኑ ሰዎች ወይ የቀረቡኝ ሰዎች ወይም አውቃቸው ሰዎች የተሳካላቸው የመሰለኝ እለታ እኔ ትንሽ ሞትን እሞታለሁ ይላል ታዲያ በዛሬ መራ ግብራችን ወገኖቼ ያጋነንቱን ሌላኛ ወጥመድ እንነጋገራለን ከዚህ በፊት አንስቼው ነበር ያም ደግሞ ወገኖቼ የሆኑ ሰዎች መጥተው ተሳካልኝ ሲሉ አንተ 40 ዓመት ነው 35 ዓመት ነው አንቺ አረብ ሀገር ነው ያለሽ 29 ዓመትሽ ነው ብዙ እያለፋሽ ነው ነገር ግን አንድ ዳቦ እንኳን መግዛት ልክ እንደ ተአምር ነው እየተቆጠረ ያለው አንቺ ህይወት ውስጥ ሳም ፒፕልስ ደግሞ ወገኖቼ መተው እዚሁ እኛ ሀገር ያሉ ማለት ነው። እኔ ይውል ምላብሶ ጫማ እንማረገው መኪናዎቼ፣ ቤቶቼ እድሜ ደግሞ ካንተ በጣም አራት አምስት በጣም ይወርዳል ሲሉ በኋላኝነት üst ዳብሎ የሚከተውን ሰይፍ እንነጋገርበታለን ማለት ነው። አያቾ ወገኖቼ ይሄንን ሀሳብ ከዚህ በፊት ደጋግሜ ያንስቻለሁ። ኢትዮጵያን ሜጃ ያላቾም ብለው ነው የሚጫውቱብን። አለ አንድ ሰው ሲናገር ይውላቹ የአንድ ኢትዮጵያዊ ደሞዝ በአቬሬጅ ማለት ነው 7000 ምናምን ብራ አካባቢ ነው ወገኖቼ አቬሬጅ ነው እያልኳቸው ያለሁት 50 ወይ 55 ዶላር አካባቢ ማለት ነው። ኤቭሪ መንዝ የሚያገኘው በቀን አንድ ኢትዮጵያዊ አቬሬጅ የሚያገኛት ሳንቲም አንድ ብር ከሰማንያ አንድ ብር ከሰባ አካባቢ ነው። በዶላር 200 ምናም ብር ማለት ነው ወር 300 ምናም ብር አቬሬጅ ነው ያልኳችሁ። በጣም በርካታ ኢትዮጵያዊ ከዚህ ያነሰ እያገኘ ነው እየኖረ ያለ ለምን አይነት ህዝብ ምን አይነት ፕሮግራም እንደምንሰራ እንድታቁ ስለምፈልግ ነው ወገኖቼ። እኔ ወጣቱ በጣም ያሳዝነኝ ወገኖቼ፣ አስቡልን እባካችሁ። እንደዚህ አይነት ፕሮግራም የምታዘጋጁ ሰዎች አስቡልን ሁሉ ነገር ተመቶ አይነገርም ምናልባት ነግረንም ስታበቃ በጣም ስለሚገርመ ልናየው እንችላለን እንጂ ከማየት በዘለለ እኛ ውስጥ የሚፈጥረው ዲሞቲቬሽን አለ መነቃቃት የሚመስል ግን መደንዘዝን ውስጣችን ያስገባል በምን ጉዳይ ከተባለ ወገኖቼ የሆኑ ሰዎችን ይሄ ክፉ ስለሆነ ነው የሆኑ ሰዎችን የመረጠ የሚረዳ ወይ ደግሞ የሆኑ ሰዎችን በጣም ከውስጥ አውጥቶ ሲያበቃ ለእነሱ ብዙ ነገር ይሰጥና የሆኑ ሰዎች በጣም እየጠየቁት እየጸለዩ እየለመኑት ፊት የሚነሳቸው አምላክ እንዳለ ሰብ ኮንሽስሊ በጣም ብዙ ወጣት ይሄንን እያመነ ያለሁ። ከዚህ በፊት እንደዚህ አይነት ሀሳብ ባነሳውበት ወቅት እንግዲህ አንዲት አረብ ሀገር ያለች እህታችን ኮሜንት ላይ የጻፈችው ነገር በጣም ውስጤን ነካኝ። ላምብ ብላችሁ እንዲህ ብላን አለች። ወገኖቼ ይሄ አረብ ሀገር ያሉ ምናልባት ሁሉም በሚባል ሰዎች ምናልባት ውጭ ሀገር ያሉ ምናልባት ኢትዮጵያ ውስጥ ያሉ በርካታ ወጣቶች ድምፅ ነው ብዬ አስባለሁ። ተከታተሉት ሂርቢን በሚባል አካውንት ነው እግዚአብሔር ረስቶኛል ከሚሉት መካከል ኝ ምክንያቱም ከ9 ዓመቴ ጀምሮ ከፈረንሳይ ሰባተኛ ድረስ በእግር ሄጄ ፓርኪንግ ሰራ ነበር ቤተሰብ እያለኝ የሰው ቤት ሰርቼ ማውቃለሁ። ትምህርቴን ለመማር አባቴ ስለማይሰጠኝ ደብተር እስክሪብቶ ራሴ ሰርቼ ነበር መማሩ። እስካሁን እስከ 33 ዓመቴ ድረስ እየሰራው ነው፣ ዝቅም ብዬ ጸሎቴም ሳይቋረጥ አሁንማ አረብ ሀገርም ሄጄ እየሰራው ነው። ግን እነሱን ሳይ እድሜ ልኬን እየፈገው አያልፍልኝም ብዬ እነሱን ሳይ ረስቶኛል እላለሁ። ሀሳብህ በጣም ልክ ነው። አስበው ሰው በሁለት ወርና በአምስት ወር ሚሊዮነር ይሆናል። እኔ ግን ከነፍጋቴ አለው አለው ብላናለች። ታዲያ ከዚህ በፊት ነግሬያቸዋለሁ። ወንድሞቼና እህቶቼ ምናልባት ላስቴር በተጠና ጥናት ኢትዮጵያ ውስጥ ካለ ህዝብ ሰባ ሁለት ፐርሰንቱ አራውንድ ከ86 87 ሚሊየን በላይ የሚሆነው ህዝብ መልቲ ዳይሜንሽናል ፖቨሪቲ ድህነት አለበት ተብሎ ይታምናል። መሬት ላይ ያለ እውነታ ነው ወገኖች። እንዳውም ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ ያገኘው ማለት ነው አይቲ ክፍለ ሀገር አካባቢ የሆነ መኪና ሲያልፍ ወይ ደግሞ የሆነ ማር ይመስለኛል የጫነ መኪና ሲያልፍ ይደፋል ማለት ነው ወጣቶቹ ምን እንዳደረጉ ተመልከቱት። ጌታ ሆይ ድረስልኝ፣ ድልሆን ነው ድረስልኝ፣ ድረስልኝ። አረ እባካችሁ ዝም አትበሉ፣ ዝም አትበሉ እንጂ ተንቀሳቀሱ። አያችሁ ወገኖች፣ በጣም በርካታ ወጣቶች ዲስኮንቴንትመንት አለብን፣ ያለ መርካት ችግር አለብን፣ ያለ መርካት ችግር ያለ መርካት ችግር ወገኖች፣ እንደምታስቡት አይደለም። በህይወታችን ነው እያልኳችሁ ያለው በጣም በርካታ ወጣቶች የምንፈልጋቸው ምናልባት ጥቂት ነገሮች ሊሆኑ ይችላሉ። እነሱን እንኳን ብናገኝ ነገ ሌላ ነገር ለማግኘት ስንኳትን ነው የምንገኙ። ደስታ የሚባለውን ነገር ወገኖች አንዳንዶቻችን ኤክስፒሪየንስ ካደረግነው በጣም ብዙ ዘመን ተቆጥሯል። እንለፋለን፣ እንተጋለን፣ ቅድመታችን እንደነገረችን ማለት ነው። ነገር ግን ህይወታችን ከሚበላ ነገር አላልፍ ብሎን ሲያበቃ ሁልጊዜ ማግሮምረም የሆነ ህይወታችን በስተናል ወገኖቼ። ኢትስ ቢኮዝ ወገኖቼ ሰም ፒፕልስ አሁን ሶሻል ሚዲያ ላይ ራሳቸውን ዲስክሎስ ሲያደርጉ ያላቸውን ነገር ዲስክሎዝ ሲያደርጉ ሲናገሩ ማለት ነው። እንግዲህ ችግር እኮ ላይ ኖሮ ይችላል። እንኳን አይደለም የ6000 የ7000 ብር ጫማ አይቀርና ከፈለክ ለምን የሆነ በቀይ እንቁ አለ። ከዛ ነገር በላይ ውድ የፈለከውን ነገር መልበስ ተሸክመ መዝወር እኮ ትችላል። ምንም ችግር የለብንም። ግን ማለት አፍሪካ ውስጥ መተ ከዛ ደግሞ ኢትዮጵያ ውስጥ መጥ ከዛ ደግሞ ማለት 48 ፐርሰንት የሚሆን ዩዝ ሊቴሬሲ ያለበት ሊቴሬሲ ማለት እንግዲህ የተማረው የኢትዮጵያ ሕዝብ ወጣት ቁጥር ማለት ነው። 48 ፐርሰንት አካባቢ ነው ብለው ይነግሩናል። ሞስት ፒፕልስ አሁን ትምህርት ቤት እየሄዱ ነው ያሉት። ሞስት ፒፕልስ ከዩኒቨርሲቲ የተመረቀ ወጣት ነው ሶሻል ሚዲያ ላይ ተጥዶ ብዙ ኮንሲም እያደረገ የሚውለው ኮንቴንት ተምር ያለው፣ እሺ ቤተሰቦችን እንዴት አድርጌ ነው ማሳለፍላቸው ሲል ተስፋ ቁረጥ፣ በቃ ራስን አጥፋ የሚል ቶት ውስጡ የሚገባበት ወጣት አለበዛም ወይ ከተባለ በስቷል። ዛስዋይ ወገኖቼ ኢትዮጵያ ውስጥ እኔ የጥናት ጥናት እንደሁም በጣም ወርዷል ብዬ አስባለሁ። ኦልሞስት 12.8 ፐርሰንት በላይ የሚሆኑ አዶለሰንትና ዩዞች ሱሳይዳል አቴምት ያደርጋሉ፣ ይሞክራሉ፣ ራሳቸውን ከዚህ ምድር ያሰናብታሉ። የመጀመሪያ ሪዝናቸው ናቸው ዲስኮንቴንትመንት ኤንድ ወገኖቼ፣ ተስፋ መቁረጥ። ሌላው ወገኖቼ ይህ ያመጣብን ጣጣ ደግሞ ላይፍ ስታይል ኢንቪ ነው። ሶሻል ሚዲያን በምን ተራዝ ሶሻል ሚዲያ ላይ መጥተው ብዙ ነገር የሚሉን ሰዎችን ስንመለከትና እነሱ ያላቸው ነገር እኛ እንደማይኖረን ስናምን ውስጣችን ቅናት ይገባል። ወደዳችሁም ጠላችሁ፣ ወገኖቼ ቅናት ደግሞ ቃለ እግዚአብሔር ሲናገር አጥንትን ይላል ያነቅዛል ይላል። ታዲያ ወገኖቼ በጣም ያናድደኝ ማለት ነው። ጠያቂው ይጠይቋል ወንድማችን እና ጫማ ስንት ነው ይለዋል ማለት ነው። ቅድም አሳይቻችኋለሁ ይቅር ዋጋው ይቅር። ይሄ ለኢትዮጵያ ሕዝብ ይሄን መናገር እንደ መሳደብ ይቆጠራል ብሎ አምኖ ይመስለኛል። እውነቱን ስለሆነ ችግር የለውም ነገር እኛ የኢትዮጵያ ሕዝብ መስደብ ልማዳጅን ነው አይነት ይመስለኝ። እንግዲህ ማለም ላይ ያለንን ጥላቻ ለማንጸባረቅ አይደለም ይሄን ቪዲዮ የምሰራው በነገራችን፣ ነገር ግን ወጣቱ ስለሚያሳዝነኝ አያችሁ። ወገኖቼ ኢትዮጵያውያን ወጣቶች በዚህ ሰዓት የሚያስፈልገን በዋነኛነት፣ በጣም በርካቶች እንደሚሉት ወጣቱ ገንዘብ መስራት አለበት ሜክ ማኒ ሜክ ማኒ እንደሚሉት አይነትም አይደለም። በዋናነት የሚያስፈልገን ፒስ ነው ወገኖቼ የውጪ ሳይሆን የውስጥ ሰላም ያስፈልገናል። ምክንያቱም በጣም በርካቶቻችን ሰላም ከኛ ያረቃለች። ወገኖች፣ አስቡት የምትፈልጉት ነገር ሁሉ ወደ እናንተ ቢመጣ በጣም ሀብታም ብትሆኑ እንደ ውሽ እንዳረጋችሁ ያ የምትፈልጊው አይነት ወንድ አንቺ ጋር ቢመጣ ምንድን ነው በቀኑ መጨረሻ ደስታና ሰላም ይዞልኝ ይመጣል ኮ ነው። በነገራችን ላይ ሰብኮንሽስ ላይ የምናስቡ ግን ኢማጂን ኢማጂን በአምላኩ ተረጋግቶ ሰላም አግኝቶ የሚኖር ሰው ስትሆኑ፣ አያችሁ ፈረሱን ከኋላ ጋሪውን ከፊት አድርጎ ሕይወቱ ላይ የቱ ጋር ሚስ እንዳደረገ ሳያውቅ ጋሪውን ፈረሱ ላይ እየገፋ የሚሄድለትን አህያና ፈረስ የሚገል ወጣት ሳይሆን የት የቱ ጋር መግባት እንዳለበት ምን ከምን ፊት መቅደም እንዳለበት ተረድተን ፈረሱን ፊት አድርገን ጋሪውን ኋላ አድርገን በእኛ ሳይሆን በፈጣሪ ሩጫ መሮጥ ይሁንልን። ወዳችኋለሁ። ይህ ቪዲዮ ለአንተ ወይ ለአንቺ መልእክት ነው። በቀጣይ ቪዲዮ እንገናኛለን። ቻው።